እንዴት እርሱ አማራ በአማራነቱ ተደራጅቶ መጀመሪያ የራሱን ሕልውና አስጠብቆ ካልሄደ ጋሪው ከፈረሱ ቀደመ የሚያስብል ነው ይላሉ። በኢትዮጵያ አንድነትና በኢትዮጵያዊነት መደራጀት ከሚፈልጉ የአማራ ልጆች አንጻር ይህ ሀሳብ ሊጋጭ አይችልም ወይ? አዎ እንግዲህ አማራ ቀደም ሲል ያው እንደሚታወቀው በኢትዮጵያዊነቱ ነው የሚታወቀው። ኢትዮጵያ ኢትዮጵያ በማለቱ ነው የሚታወቀው። የሚታወቀው እንደዚያ ነው፣ አሁንም ነው አሁንም ያለው የውስጡ የውስጡ ስነ ልቦና ኢትዮጵያ የማለት አሁንም አለ። ነገር ግን ወደ አማራ ወደ ብሔርነት መደራጀት ያስመጣው ጉዳይ ምንድን ነው ስንል፣ ስጋቶች ናቸው የደረሱበት ነገሮች ናቸው፣ እንዳልኩት 1968 ከህወሀት ፖለቲካ ጀምሮ ከህገ መንግስቱ ዝግጅቱ አለመሳተፍ ጀምሮ እየተገለለ ያለ ብሄር በመሆኑ እንደገና ደግሞ የማንነት ጥያቄዎች ለምሳሌ እንደ ወልቃይት አይነት ጥያቄዎች የማንነት አከብራሉ ይላል። የማንነት ጥያቄ ምሳሌ ህገ መንግስቱ ለማንነት ለብሄር እውቅና የሚሰጥ ነው። በተቃራኒው ግን ሌሎች ብሄሮች ወልቃይትን ጨምሮ ሌሎችን ጨምሮ የማንነት ጥያቄ ሲያነሱ ግን እስከ 94 ድረስ እስከ 94 ድረስ የሞቱበት እስከነስም ዝርዝራቸው ሌሎች በርካታ ነገሮች በማስረጃ የተደገፈ ነገር አለ። የማንነት ጥያቄ በማንሳታቸው ማለት ነው። ምንድነው ይሄ እኒህ አይነት ነገሮች የተደረጉበት በደሎች፣ ግድያዎች አማራ በአማራነት እንዲደራጅ አስገደደው ነው እያልኩኝ ያለሁት ማለት ነው። እንደገና ደግሞ ገዢው ፓርቲ ደግሞ ለረጅም ጊዜ የመግዛት ከፋፍሎ የመግዛት ፍላጎት ስላለው እንዲህ በብሔር አደራጅቶ ከፋፍሎ፣ ያው አማራን በዋናነት ስጋት ብሎ ስለሚያስብ ስለሚያስብ እንዲኖር ስለማይፈለግ እንዴት ሊቀርፍለት ይችላል? ለምሳሌ ስጋቶቹን፣ መደራጀቱ አንደኛ ይሄ መደራጀቱ ለእርስ በርስ ግንኙነት ለእርስ በርስ ግንኙነት ህጋዊ ሆኖ ለእርስ በርስ ግንኙነት ምቹ ሁኔታ ይፈጥርለታል። አንደኛ በህገ መንግስቱ መደራጀት፣ በዓለም አቀፍ ህጎችም በኢትዮጵያ ህገ መንግስት መሰረት ለመደራጀት መብት ስለሆነ እርስ በርስ ለመገናኘት ህጋዊ ሆኖ፣ ለምሳሌ ሁለት ሶስት ሆነ እኮ ሰብሰብ ብትል ሌላ ነገር ብታደርግ ሌላ አይነት ስሜት ሊያመጣ ይችላል። በህጋዊ መንገድ ግን ተደራጅተህ ጊዜ ገንዘብ መድበህለት የሰው ኃይል መድበህለት በእቅድ ተደራጅተህ ፎርማል ኦርጋናይዜሽን መስርተ መሄዱ ግን አንደኛ ዓላማን ሰንቀህ ውጤታማ ስራዎችን ለማምጣት ያስችላል ማለት ነው።